አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ወደ ሀገሬ ልጆች እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እህቶቼ ዛሬ እስኪ ፊታቸው በቡግር ለተበላሸ እንዲሁም ነጥብጣብ ፊታቸው ላይ ለሚያስቸግራቸው እህቶች ቀለል ያለ ውህድ እናዘጋጃለን። እንደምታዩት ሁለት ነገር ብቻ ነው እዚህ ጋር የሚያስፈልገን በጣም ቀላል አሰራር ነው። በጣም ፈጣን ለውጥ የምታዩበት ነው። እኔም ተጠቅሜው ለውጥ ያገኘሁበትን ነገር ነው ወደ እናንተ የማመጣላችሁ እንግዲህ ውዶች ይህ የቻናል አዲስ ቻናል ነው እስኪ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ አበረታቱኝ እንደውም ለሌሎች ልጆች እንድደርስ ሼር አድርጉት እና ቀላል አሰራራው እስኪ ወደ አሰራሩ እንሄዳለን እዚህ ጋር እንደምትመለከቱት ሁለት ነገር ብቻ ነው የሚያስፈልገን ሁለት ውህድ ከሁለት ውህድ ነው የምንሰራው ከሌሞን እና ከብርቱካን ነው የምናዘጋጀው ውህዱን በጣም ቀላል ነው ግን በጣም ፈጣን ለውጥ የሚያሳያችሁ ነው የሚሆነው ሞክሩት፣ ተጠቀሙበታላችሁ። አብረን እንሰራለን እስከ መጨረሻው አብራችሁ የሆኑ እሺ ውዶች፣ እንግዲህ እንደዚህ አድርገን ሌሞን እና ብርቱካናችንን እናዘጋጃለን። አንድ ብርቱካን አንድ ሎሚ ታዘጋጃላችሁ። ከዛም ከላይ ልጣጩን ስለሆነ የምንጠቀመው በደንብ ታጣጥቡታላችሁ ማለት ነው። ካጠባችሁ በኋላ እንደዚህ አድርጋችሁ ልጫውን ነው የምንጠቀመው። ከዛም ውሃ ታፈላላችሁ ቀለል ባለ እቃ ለአንድ ሰው ከሆነ ትንሽ ይበቃል። ምንፈልገው ውሃውን ስለሆነ ምንጠቀመው ውሃውን ታዘጋጃላችሁ ማለት ነው። እንግዲህ እኔ ወደ ውሃዬ አዘጋጅቻ አድርጌ ያለሁኝ እዚህ ጋር እንደምትመለከቱት ውሃውውሃዬን አዘጋጅቼ እያፈላሁኝ ነው። የተወሰነ እንዲፈላ እና ከብርቱካንና ከሎሚው ላይ ያለውን እንትኑ እንዲወስድ እናድርገዋለን። ትንሽ እንጠብቀዋለን። እንደምታዩት እየደረሰልን ነው። በጣም አሪፍ ነው። ሽታው ራሱ በጣም ነው የሚጣፍጠው። ትንሽ ውሀ ውስጥ ከሚቀየር አንድ አምስት ወይም አስር ደቂቃ ትጠብቁታላችሁ። እንደዚህ አምስት ደቂቃ ወይም አስር ደቂቃ ከፈላችሁት በኋላ ይበቃዋል ታጠሉታላችሁ ማለት ነው። እንደዚህ አድርጋችሁ ታጠሉታላችሁ። በጣም ደስ የሚል ሽታ ነው ያለው፣ ሽታው ራሱ ማለት ነው። እንግዲህ የዛሬው ውህድ ይሄን ይመስላል። በጣም አሪፍ ነው፣ ሽታው ራሱ በጣም የሚጣፍጠው። ይሄን ከበረደ በኋላ እዚህ እንደዚህ አይነት እቃዎች አሉ። በጣም አሪፍ ናቸው እነሱ ለእንደዚህ አይነት ነገር። ከበረደ በኋላ በእንደዚህ አይነት እቃ ታስቀምጡታላችሁ። ለሁለት ቀንም ለሶስት ቀንም መቀመጥ ይችላል። ምንም ችግር የለውም። አጠቃቀሙ እንዴት ነው? እንግዲህ ማታ ማታ ከመተኛታችሁ በፊት ፊታችሁን በሳሙና ከታጠባችሁ በኋላ ፊታችሁ ላይ ትረጩበታላችሁ ማለት ነው። ይሄን ነገር ረሳችሁ፣ ሳትታጠቡ ነው የምትተኙት። ከተኝታችሁ ጠዋት ስትነሱ በሳሙና ትታጠባላችሁ። በቃ ሌላ ምንም ምንትን የሚል ነገር የለውም ማለት ነው። የሚጠቀመው ማታ ማታ ነው፣ ማታ ማታ የምትጠቀሙት ንክስ ልተኝ ስትሉ ስራ ጨርሳችሁ ወደ ክላስ ከገባችሁ በኋላ ፊታችሁን በሳሙና ትታጠቡና ትረጩበታላችሁ ፊታችሁ ላይ። እናም ጠዋት በሳሙና ድጋሚ ትታጠባላችሁ። ከዛ በተጨማሪ ደግሞ አንድ ጥሩ ነው ብዬ የምለው ነገር እዚህ ጋር ተልጅ ብትጠቀሙ በጣም አሪፍ ነው ለፊት ጥራት። እሱ በጣም አሪፍ ነው የምጠቀመው ስለሆነ ነው ተልጅ። ለጥቋቁር ነገሮችም ለቡግርም ጭምር ጠዋት በሳሙና ከታጠባችሁ በኋላ ታዝጅ በታዝጅ ማሳጅ ብታደርጉት ብዬ መክራለሁኝ። ፈጣን ለውጥ ታገኙበታላችሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ለውጡን በኮሜንት አሳውቅኝ። ወዶቼ ወዳችኋለሁ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።